አንዳንድ በዓላት አሉ። ከሃይማኖታዊ አስተምህሮታቸው ባለፈ ባህላዊ ፋይዳቸው የጎላ ቦታ የሚሰጣቸው አንዳንድ በዓላት አሉ። የማህበረሰብ መገለጫ የሆኑ ከበዓላት ሁሉ ገዝፈውና ደምቀው የሚከበሩ፣ የመስቀል በዓል ለጉራጌ ማህበረሰብ የዚህ ማሳያ ነው። መስቀል ለጉራጌ የበዓላቱ ሁሉ አውራ የማንነቱ መገለጫ ነው። መስቀል ለጉራጌ ሁለመናው፣ ሁለንተናው ነው። እንደኛ አንደኛ ከምንም በላይ ተራርቆ በስራ ምክንያት በተለያየ ምክንያት ተራርቆ በሀገር ውስጥም ከሀገር ውጭም ይኖር የነበረው ጉራጌ ማህበረሰብ ወንድም ሴትም አዋቂውም ሽማግሌውም ይሁን በተለያየ ስራ ዘርፍ ተሰማርቶ በኢትዮጵያ ውስጥ እንደ ጨው ያው እንደ ቅመም እያገለገለ ያለ ማህበረሰብ ነው። በተለይ በንግዱ ዘርፍ በትልልቅ ስልጣንም ላይ ከሀገር ውስጥም በሀገር ውጭም እየሰራ ያለ ማህበረሰብ ነው። ይህ ማህበረሰብ ግን የሚሰበሰበው ከምንም በላይ ከማንም ነገር በላይ በአመት አንዴ በመስቀል ፕሮግራም ነው። ስለዚህ የተራራቀም ይገናኝበት፣ የተጣላም ይታረቅበት፣ የተራበም ይጠግብበት፣ የተረዘም ይለብስበት፣ ያጣም ያገኝበት ሁሉም በኩል በዓል የሚያከብርበት የገሌ ቤት ከፍ የገሌ ቤት ዝቅ፣ እሱ ሀብታም ነው እሱ ደሃ ነው ተብሎ የማይባልበት ትልቅ በዓል ነው እና የበዓሎች አውራ የበዓሎች ንጉስ የተባለው በዚህ ምክንያት። መስቀል በዓል የጉራጌ ልዩ መገለጫ፣ መላ ኢትዮጵያውያኑ መስቀል ሲባል ሁልጊዜ የሚያስቡት ጉራጌ ነው። ስለዚህ የመስቀል ሲታሰብ በሙሉ ዝግጅት የሚደረግበት ሁሉም የስራ ክፍፍል ኖሮት፣ ወጣቶች፣ ሴቶች ራሳቸው ኃላፊነት አለባቸው ሴቶች እንደዚሁም የተለየ ኃላፊነት ያለባቸው የወንዶቹን ደግሞ በተመሳሳይ ሁኔታ ስለዚህ ሁሉም ኃላፊነት ተከፋፍሎ ጉራጌ የለመደው ደግሞ የቁጠባ ባህል አለ። በአይነትም በገንዘብም ማለት ነው። ስለዚህ አመቱ በሙሉ ሴቶች ለመስቀል አንዱ ልዩ ሁኔታ የሚዘጋጀው ክትፎ ነው። ለክትፎ አንዱ ቅመም ማለት ነው። ቅቤ ነው በጣም ስለዚህ ለዛም እያንዳንዱ ሰው ስለማይችል በጋራ ሴቶች የአይነት እቁብ የምንለው ውስ ነው እና ያንን አሰባስበው በተራቸው እያንዳንዱ ወስደው ስለዚህ ለቅቤ ችግራቸው በዚያ የሚቀርፉበት ጭምር ነው። ስለዚህ በገንዘብም በአይነትም ጭምር ቁብ እየደረጉ እየቆጠቡ አመቱ በሙሉ ሲዘጋጁበት የሚቆዩ የጉራጌ ልዩ መገለጫው ባህሪው ነው። መስቀል ማለት ለጉራጌ በጣም ትልቅ ክብረ በዓል ነው። የባህሉ መገለጫ ነው። የሚመጣው የጉራጌ ተወላጅ ብቻ አይደለም፣ ሴቶችም የማህበረሰብ ኢትዮጵያውያን በሀገር ውስጥም ያሉ ውጭም ያሉ ሰዎች አሁን እንደው ቱሪስት የቱሪስት መዳረሻም እየሆን ነው ያለው። የጉራጌ ማህበረሰብ ከመስከረም እስከ መስከረም ለመስቀል በዓል ዝግጅት ያደርጋል። አባወራ እና አማወራ ወጣቶችና ታዳጊዎች ሴቶችና ወንዶች የየራሳቸው ኃላፊነትና የስራ ድርሻን ይዘው ቅድመ ዝግጅት ያደርጋሉ። መጀመሪያ ለበዓሉ ዝግጅት የሚሆን እንሰት ከመንቀል ይጀምራል። እንሰቱ የሚፍቁት የሚያዘጋጁት እናቶች እህቶች ቢሆኑም ነቅሎ በቦታው ላይ አዘጋጅተው የማቅረብ ኃላፊነት የወንዶች ነው። ሲቀጥል ደግሞ በሂደት የሚቀጥለው ፕሮግራም ደግሞ ከሐምሌ 15 ጀምሮ የማገዶ እንጨት አሁን ልክ እንደምታዩት እንጨት እንደዚህ እየተፈለጠ ለበዓል ጭስ አልባ የሆነ ደረቅ እንደ ነዳጅ የሚቀጣጠል ጭስ የሌለው ከመብራት እኩል የሆነ ነገር የሚሆን እንጀት ደረቅ እንጨት ያዘጋጃሉ። ይሄ ወንዶች ባህል። ቀጥሎ ደግሞ ያ የተዘጋጀው እንጨት ደግሞ በዓሉ ሲቃረብ 15 ቀን ሲቀረው፣ 21 ቀን ሲቀረው አምጥቶ ወደ ቆጥ ቆጥ አለ ቤት ላይ ታዩታላችሁ ቆጥ ላይ መስቀል ወንዶች ስራ ይሆናል። ይህን ካደረጉ በኋላ ደግሞ ለበዓሉ ዝግጅቶች የሚደረጉ ሌሎች ዝግጅቶች አሉ። ምንድነው? በሬ መግዛት ሰንጋ እንግዲህ ያው ከፍ አድርጎ እጃቸው አባቶች ወደ ላይ እጃቸው ከፍ አድርጎ ሊያርዱት የሚችል ሲመረቅም ሻኛው ተይዞ የሚመረቅ በሬ ትልቅ ሰንጋ የመግዛት የነሱ ድርሻ ነው። መግዛት ብቻ አይደለም፣ ከዛ በኋላ ደግሞ የመመረቅም ኃላፊነት አለ። ይመረቃል። ከዛ ደግሞ መባረክም አለ። ከዛ ደግሞ መመረቅም አለ። መመረቅም አለ። ስለዚህ ይሄ በወንዶች ያልፋል ማለት ነው። በዋናነት መስቀል ሲታረድ ከመታረዱ በፊት የጎመን ክትፎ ከመበላቱ በፊት የተጣላ ካለ መጀመሪያ ማስታረቅ፣ ጥል ይዞ ግጭት ይዞ ቅያሜ ይዞ ቅሬታ ይዞ ወደ መስቀል በዓል ማለፍ አይቻልም። መስቀልና ሴቶች ያው በጣም የተቆራኙ ናቸው። መስቀል እንግዲህ በድምቀት የምናገብረው ዓመታዊ በዓል እንደመሆኑ መጠን የሴቶች ያው በአንድ በኩል ጫና አለ በዓል ሲመጣ ጫና ስላለ ግን ደግሞ በጣም ከዛ ውስጥ ደግሞ በጣም ፍቅር ደስታ ነጻነት አለ ጫናው ምንድነው ያው መስቀል በቁጠባ ነው የሚመራው በእቅድ ነው የሚመራው ዝግጅት ይጠይቃልና እንሰት በመፋቅ ሚጥሚጣ በማዘጋጀት ቂቤ ውጆ በመሰብሰብ ቤት በማስዋብ ጅባ በመስራት ግቢ ቤት ጀፎራ በማዝሪያት በጣም ብዙ ስራ አለባቸው ስለዚህ ዝም ብለ በሰውኛ ስታስበው ሊገብድ ይችላል ግን ደግሞ ትልቁ መስቀል ደግሞ ለሴቶች ነጻነት ያጎናጸፈ ነው ማለት ይቻላል የጉራጌ ማህበረሰብ እንደሚታወቀው አንትሮሽት ነቀ ሌሎች ሌሎች የምላቸው በጣም ትላልቅ ለሴቶች ነፃነት የሰጠ ነው። ማህበረሰባችን አንዱ ደግሞ ከመስቀል ጋር የሰጣቸው ነፃነት በወሃሚያ ዋዜማ ወይም በዋና መስቀል ዋዜማ ቀድሞ የሚከበረው የሴቶች መስቀል ነው። መስቀል ጉራጌና ክትፎ አንድም ሶስትም ናቸው። ለመስቀል ጉራጌ ጎራ ያለ ሰው ክትፎን በላው ሳይሆን ጠጣው ይላል ተብሎ ይነገራል። የመስቀል ክትፎ እየከተፍን ነው በጋራ አድርገን። ይሄ የጉራጌ ባህል እንጨቱ ይኸውና፣ ይሄ የምታየው ነው የባህል እንጨታችን። ይሄ በጋራ አድርገን የምናዘጋጅበት ነው። በጋራ ሆነን በደቡ ተብሎ የሚሰራበት ነው። ቀይ ስጋ ተመርጦ ቀይ ስጋው የእግር ስጋ ተብሎ መሀል አጋዳ ተብሎ እንደዚህ በቀይ አርገን መርጠን እናዘጋጀዋለን። ከቅመሙ ጀምሮ ኮረሪማ በደንብ ደቆ ተፈጭቶ ኮረሪማ ተዘጋጅቶ፣ የደቀቀ ጨው ተዘጋጅቶ ቂቤውም ከቤት የወጣ ተብሎ ተመርጦ በቂቤውም እንዲያምር ሴራ የሚባላለት ትልቁ ጣባ በእሷ በምጣድ ይሞቅና በሱ ተዘጋጅቶ ሲቀርብ በጣም ነው የሚጣፍጠው። መጨረሻ ያው ስጋው ከተከተፈ በኋላ ጣባት ይሞቃል። በሞቀው ጣባት ቂቤ ይጨመራል። በሞቀ ቂቤ የጉራጌ ባህል አንቅፎ የሚባል አለ። በሱ ይቀላቀላል። ጥለስ የሚባል በቅጠል የሚሰራ በክብ የሚሰራ ኮባ አለ። በሱ ተደርጎ ለበላተኛው ይቀርባል ማለት ነው። በጣም ብዙ የሚለየው ነገር አለ። አንዱ አዘገጃጀቱ ነው፣ ሌላው አቀራረቡ ነው። ከዛ ውጪ ደግሞ ብራንዱ እንዴት ብዬ እንደምገልጽልህ አላውቅም። ብዙ የሚሰራባቸው የሚቀርብበት መንገድ በራሱ የሚቀርብባቸው መንገዶች በራሱ በጣም ጥናት ይፈልጋሉ። አንዳንዴ ምክንያቱም በተማሩ አሁን በሆቴል ቱሪዝም ምናምን ነገር ተምረው ሳይሆን በሀገር በቀል እውቀት ከቀደምት ጀምሮ እናቶቻችን ያመጡት እውቀት ነው። ይሄ እውቀት ነው የተሻገረው። ስለዚህ በእውቀት የተሻገረ ነው፣ ዘምኖ የመጣ አይደለም። የሆነ ዩኒቨርሲቲ ገብተህ የሰለጠንከው ነገር የምግብ እንትን አይደለም ልክ ኬክ ምናምን ነገር ተምረህ እንደምናመጣው አይደለም ክትፎ ጎግል አድርገህ ብታወርድ ጎግል ላይ አናገኝ ዩቲዩብ ላይ አናገኘው ሰዎች ሲሰሩ ካልሆን በስተቀር ስለዚህ የሚለየው በጣም ብዙ ነገሮች ቢኖሩ ስም አንዱ ከስጋ ክፍል ራሱ ይመረጣል አከታተፉ ይለያል በእጅ ነው የሚዘጋጀው በንጽህና ነው የሚዘጋጀው አመጋገባችን ደግሞ በሀገር በቀል እውቀት ባገኘ ናቸው ቅጥል ለምሳሌ ኮባ ምን ጥለስ በጥለስ ነው የሚበላው። ይሄ ጉራጌና እንሰት ያ ደቡብ ማዕከላዊ ኢትዮጵያ ከእንሰት ጋ የተቆራኘ ነው ግን በጥለስ በ ተብሎ የሚበላው ከዛ ውጪ ደግሞ ቂቤ የምንጠቀመው ቂቤ ወስነዋል። ለዚህ ደግሞ ውጆ የሚባል ከጥንት ጀምሮ በጉራጌ ማህበረሰብ የቂቤ ውጆ አለ። ስለዚህ ይሄ የሰበሰው ቂቤ ደግሞ በታሪክ ገበያ ላይ አይሸጥም። አንድ ሴት መሸጣት ሽ ነውር ነው። ደንብማ፣ ኖርምም አለው። ስለዚህ ለመስቀል ለአረፋ ነው የምትጠቀመው ማለት ነው። ስለዚህ በሰዓት ለመስቀል ወይ ላረፋ፣ ያው ስለመስቀል እያወራን ስለሆነ የሚቀርበውን ክትፎ በጣም ጥንቃቄ የተሞላበትና ለዛ በተቆጠበ በንጹህ ቂቤ የሚዘጋጅ ነው። ሚጥሚጣው ተመጥኖ ነው የሚከሸነው። ቤት ውስጥ ነው በእጃችን ነው የምንወቅጠው። ሚጥሚጣ እኛ አናስፈጭም አያስፈጩም። እናቶች። ስለዚህ ከከተማ እንኳ የሚመጣላቸው እውነት ምን እነግርህ፣ ቅመም ጨምረው ቤት ውስጥ ይወቅጡታል እንጂ በሱ አያዋህዱም፣ ምክንያቱም ክትፎ አይጣፍጠውም ብለው ስለሚያስቡ ማለት ነው። ስለዚህ ሚጥሚጣው ራሱ በጣም የተለያዩ ቅመማ ቅመሞች አሉ። ኮሰረት ራሱ የሚገባ ነው። ኮሰረቱ የት አካባቢ ነው ተብሎ ነው ብራንዱ የሚፈለገው ማለት ነው። ስለዚህ እስከዚህ ድረስ ስለሆነ ቂቤው፣ ቅመሙ፣ አቀራረቡ፣ አከታተፉና ምግብ ደግሞ የምታቀርብባቸው ጣባው በአካባቢ እቃ ነው፣ ክዳን አለ፣ ኮንታሚኔሽን እንዳይኖረው። ስለዚህ እነዚህ ነዚህ ካነሳ የጉራጌ ክትፎ ይለያ። ለዚህም ደግሞ እኛ ያለን ቅርስ ይሁን ገኛ ብቻ አንልም የጉራጌ ብቻ አይሆን። ስለዚህ የዓለም አቀፍ በዓለም አቀፍ ኢንተርናሽናል የምግብ ሜኑ ውስጥ ገብቶን ጭምር ሌላው ዓለም እውቀቱን ይውሰድ እያልን ነው። እና ስለዚህ ይሄ ለማስመዝገብ ኦልሞስ ባለፈው ሁለት ዓመታት ጀመር ነው ስራ አለ። ጥሩ ሂደት ላይ ነው እየተገኘ ይገኛል ጥናት ላይ ነው። ወደፊት ደግሞ ተመዝግቦ እንግዲህ ማብሰሪያውን እናያለን ማለት ነው። ዋናው የመስቀል በዓል ከመከበሩ በፊት ቀናቶች የተለያየ ስያሜ ተሰጥቷቸው ይከበራሉ። ከነዚህ መሀል አንዱ የሴቶች መስቀል ተጠቃሽ ነው። በ13 ደግሞ የሴቶች ቀን በመባል ይታወቃል። ወልቀነ ወይም የሴቶች ቀን ይባላል እና ሴቶች በየትኛውም መንገድ የሚጠቅሙበት ፈጣሪያቸውን የሚያመሰግኑበት ቤተሰቦቻቸውን የሚያመሰግኑበት ወልቀነ በመባል ነው የሚጠራው እና ወልቀነ ወልቀነ ምሽት፣ ገራቦ ቀነ ባምብሊጋም ከሆነ ይባላል፣ ይተረታል። በምንም መንገድ ሴቶች ጠግበው ነው የሚያድሩት፣ እና ሴቶች የሚደሰቱበት በአስራ ሶስት ነው። ጉራጌ መስቀል አንዱ የሚታወቅበት የእናቶች በዓል ወይም የሴቶች መስቀል ነው የሚባለው ማለት ነው። አጠቃላይ ያው የጎመን ዝግጅቱ ቀደም ብለን እንጀምረዋለን። ቀደም ብለን እንጀምረው ያው የቂቤ ዝግጅትም ስላለው ለዚህ ቂቤ የሚሆን ስላለው ማለት ነው። ማለት አዳብና ካለፈ በኋላ ቺ መስከረም ወር ካለፈች በኋላ የቁጠባ ስርዓታችን በማሳደግ የቁጠባ እየቆጠብን ዳማዳ ወይም የቂቤ ቁጠባ እናቶች እየቆጠቡ፣ ምናልባት ቅድም ማዘር እማዬ ስታዘጋጅ ነበረ። ሲከፋፈሉት የነበረው አመቱ በሙሉ የቆጠቡትን ዛሬ ተከፋፍለዋል። እሱንም ያው አንዱ የቂቤ ዝግጅታችን ማለት ነው። ቂቤውም የራሱ ጥራት ያለው ቂቤ ነው የሚያስፈልገው። ጎመን ሲሰራ በራሱ ያው ጥራት ያለው ጎመን መሰራት ስላለበት እሱ ነው፣ እሱ ደግሞ የምናዘጋጀው ሲማረም ይባል የራሱ የተለየ ጎመን አለ። ሁሉም ጎመን አይዘጋጅም ማለት ነው የጓሮ ጎመን የሚባል አለ፣ ሲማር የሚባለው ዛሬ ይሄ የምንጠቀመው። ትናንት ያው እናቶች በደንብ አድርገው ነው ለይተው ያመጡት። ይሄኛው በደንብ ቂብ የሚቀበል እና ለመብላትም የሚመች ከራሚ ጎመን ነው ማለት ነው። እሱ በጣም ይመቻል፣ ጣዕሙም ይለያል ማለት ነው። እሱ ነው የምናደርገው። መጀመሪያ ያው በቅድም አይተና በደቦ እንደዚህ በጅምላ ሆነን ሙስሊም ክርስቲያን እህቶቻችን አንድ ላይ ሆነን በማዘጋጀት እየተከተፈ እየለቀምን መጀመሪያ እንከትፈዋለን። ከዛ በማጠብ ምጣድ ላይ እንጥደውና እሱን የመላ ትንሽ ለብ ለብ የማድረግ ስራ እንሰራለን። የራሳችን የባህል እቃ ወይም ጋምባ ይባላል። ካልሆነም ደግሞ ድስት ላይ እያደረግን እናበስለዋለን። ከዛ በኋላ ያለው ደግሞ ወደ ክትፎ ስርአቱ ነው የሚሄደው ማለት ነው። የራሱ ቅድም ያልኩ ቂቤ፣ የከረመ ቂቤ ያለ እናቶች ሰብስበው ያስቀመጡት ማለት ነው። የከተማ ልጆች በጣም የሚገርማችሁ ሌላው ሴሬሙኒ አይደለም ወይም የሚናፍቃቸው ማለት ከባህሉ ከዚህ ከመስቀል ዝግጅት በጣም የሚናፍቁት ይሄኛው፣ የሴቶች መስቀል ቀን የሚበላው ክትፎ ለየት ባለ መልክ ስለሚሰራ ይናፍቃቸዋል ማለት ነው። ያው ከተማ ላይ ስጋም ስለማይጠፋ እዚህ አካባቢ በእናቶች በራሳቸው ለፍተው ደክመው ስለሚሰሩት እሱ፣ ጎመን የጎመን ክትፎ በጣም ይናፍቃቸዋል ብቻችንም አይደለም ምን በላው ማለት ነው። ወይም አካባቢው ወላጅ አጥ ሕፃን ካለ ወላጅ የሌላቸው ቤተሰቦች ካሉ ያቅም ውስነት ያለባቸው ማህበረሰቦች ካሉን ቀላቅልን ነው ማታ አካባቢ ሁሉም ሰው ተሰባስቦ፣ እናቶች ደግሞ በደንብ የባህል ልብሳቸው ለብሰው ትንሽ ተረጋግተው ተመራርቀው፣ የአዲስ አበባ ልጆች ይመጣሉ። በየክፍለ ከተማው ያሉትንም በሙሉ ከተማ አካባቢ ያሉ ይመጡና ምርቃቷ መጀመሪ ደስና ከዛ በኋላ ክትፎን ታነሳለች በደንብ ይመገባሉ ማለት ነው እና ይህን ይመስላል። ጉራጌ ማህበረሰብ መስቀልን ብቻውን አያከብርም። እምነት፣ ቋንቋና ስፍራ ሳይገድበው በዓሉን በጋራ ያከብራል። የ2018 መስቀል በጉራጌ በቻ ወረዳ የፈረዚያ ቀበሌ ሲከበር የታየው እውነትም ይሄ ነው። የመስቀል በዓልና የአረፋ በዓል በጣም በትልቅ ትልቅ፣ ትንሽ ልጅ በያለበት በየአካባቢ ተንቀሳቅሶ የሚገባበት በጉጉት የሚጠበቅ መስቀል በዓል ነው። አረፋን በዓል እንደዚሁ ነው። በመሆኑም ማለት ነው ሙስሊሙ በአንድ ቤት ለምሳሌ አንድ ወንድም ሙስሊም ነው፣ አንድ ወንድም ክርስቲያን ነው። በመተሳሰብ አብሮን በአብሮነት አብሮ የሚያሳልፉበት እንኳን አደረሳችሁ በሚል ተቀባብሎ እንግዳ የሙስሊም በዓል ሲሆን ክርስቲያኑ እንግዳ በመቀበል በማስተናገድ ሙስሊሙ ደግሞ የመስቀል በዓል ሲደርስ በማስተናገድ በመተባበር አብሮነት የሚያሳልፍበት በጉጉት የሚጠበቅ በዓል ነው። ከጥንት ከጥንት ከቅድመ አያት ከዛሬ አምስት መቶ ዓመት በላይ የሚያስቆጥር ተያይዞ የመጣ በዓል ነው። በዓል ማለት አጥንት ማለት ነው፣ ደም ማለት ነው፣ ፍቅር ማለት ነው። በዛ ፍቅር ሲጨምር ሁሉም ሰው እንደዚህ ሲሆን ብልጽግና ወደ ላይ ከፍ ይላል፣ ሰላምም ከፍ ይላል። ሰላም ማለት ሀብት ማለት ነው። ስለዚህ ሁላችንም በዓል ያለነ ሁላችን አንድ ላይ ስንከበር ለሁላችንም ፍቅርነትን አንድነታችን ይጨምራል። ስለዚህ የኛም መጠን ማክበር በራሴ ደስ ብሎኛል መስቀል በዓል ትልቅ በዓል ነው ይሄ በዓል ደግሞ በኦሮሞ ማህበረሰብም በጣም የሚከበር ትልቅ ቦታ ያለው በዓል ነው በተመሳሳይ በጉራጌ ባህል ውስጥም ይሄ ባህል ወግ በጣም ትልቅ ቦታ የሚሰጠውና የሚከበር በዓል ነው። እኔም እንደጋጣሚ እዚህ ፕሮግራም ላይ ነው የታደምኩት። ይሄም በዓል አብሮ በጋራ አድርጎ ማክበር በዓሉን ማክበር ብቻ ሳይሆን ያው ሁለቱም ማህበረሰብ ሁለቱም ብሔረሰብ ከማገናኛት፣ ከመከባበር፣ ባህሉን ትውፊቱን ከማስተዋወቅ አንጻር ያለው ጠቀሜታና ፋይዳ በጣም ትልቅ ነው። ባህሉን አብሮ ማካፈል ማሳተፍ፣ በተመሳሳይ ደግሞ ህብረተሰቡን ከማቀራረብ አንጻር ያለው ፋይዳ ትልቅ ነው። እኔም እንደ አጋጣሚ ዛሬ ድለኛ ሆኜ በጉራጌ ዞን ውስጥ የሚከናወነውን የመስቀል ፌስቲቫል ላይ ተገኝቼ የኦሮሞን ማህበረሰብ ህብረተሰብ ወክዬ በመገኘቴ በጣም ተለቅ ያለ ደስታ ነው የሚሰማኝ እና ትልቅ ፋይዳ አለው የምለውን ሀሳብ ለመግለጽ ነው። የመስቀል በዓል ከሃይማኖታዊና ከባህላዊ ፋይዳው ባሻገር የህዝቦች ትስስር የህዝቦች አብሮነትን የሚያጠናክር ያው ሁሉም ሰው በፍቅር እንዲኖር አጋጣሚ ሆነው ያው ዛሬ በዓሉ የመስቀል የጉራጌ የመስቀል ፌስቲቫል ይባል እንጂ በዛሬ ፌስቲቫል ላይ የታደሙት አጠቃላይ የማዕከላዊ ኢትዮጵያ ክልል የሁሉም ዞን ከአስር የተውጣጡ ዞኖች የተለያዩ ብሔር ብሔረሰቦች በአብሮነት የእኛንም ደስታ እንዲካፈሉ በአብረውነት እየተከበረ ያለ በዓል ነው። በዓል ነው። ያው አንዱና ትልቁም ዓላማው ይሄ ነው። በብሔር የታጠረ ብቻ ሳይሆን ከሌሎች ብሔረሰቦችም ጋር በጋራ ለማክበር ዓላማ የያዘ ነው። ጉራጌ ማህበረሰብ እንኳን ለመስቀል በዓልና ወትሮም ኅብረትን ያውቅበታል። አብሮነትና በጋራ የመኖር እሴት መገለጫው ነው። ጉራጌዎች ለማስተሳሰር እየተጠቀምንበት ያለው እነዚህ ባህላዊ ኩነቶች ሃይማኖታዊም ባህላዊ ኩነት ስለሆነ በአጠቃላይ ከነጠላ ትርክት ወደ አስተሳሳሪ ትርክት እንደ ብልጽግና ዋናው መደመር፣ አንድነት፣ አብሮነት ስለሆነ በአብሮነት ከበዓሉ ባሻገር ባህላዊ እሴቱን አንድነቱን አጠናክረን ኑሮ እንዲቀየር ጉራጌ ዝም ብሎ ዝና ብቻ ሳይሆን በስራም ታታሪ ሆኖ ኑሮ እንዲቀየር ቀይው ላይ ያለው ወላጆቹ ኑሯቸው ተቀይሮ ጥሩ ኑሮ እንዲኖሩ የምንመካከርበት በአጠቃላይ ይህን አንድነታችን ለማጠናከርም ጭምር ነው። ሰው ብቻውን ምን እንዲሆን ሙሉ አይደለም። የብቸኝነት ጎደሎነት አለ። ስለዚህ አሁን ቅድም አንዱ ያነሳሁት የቅቤ ቁብ ያለው ውጆ ከዚህ አንጻ ነው። አንድ ሴት ብቻውን ለዛ ለበዓል የሚሆን ነገር በሙሉ ማዘጋጀት በጣም ስለሚከብድ በጋራ ተሰባስበው ያላቸውን አቅም እያሰባሰቡ የሚያደርጉበት ነው። እቁብ የገንዘብ ተመሳሳይ ነው። አንድ ሰው ከድህነት መውጫ መንገዱ ለጉራጌ ማህበረሰብ አንዱ እቁብ ነው። ስለዚህ የገንዘብ ችግር ያጋጠመው ሰው ተሰባስቦ ገንዘቡ ይሰጠዋል። እሱ የስራ ደግሞ ይከፍላል ማለት ነው። ስለዚህም እቁብ የጉራጌ ማህበረሰብ አንዱ የሚለይበት ልዩ ባህሉ ነው። ይሄ አንዱ የመደመር እሳቤ ነው። እድር ተመሳሳይ ነው። አንድ ሰው ሀዘን ቢገጥም የተለያየ ነገር ቢገጥም ብቻው መውጣት ስለማይችል እድር የትኛውም ጉራጌ ማህበረሰብ የትኛውም ሀገሪቱ አካባቢ ቢኖር እዚህ ብቻ አይደለም፣ የትም ቦታ ቢኖር እድርና ጉራጌ አንድና ያውነ ያው ነው። ስለዚህ አንዱ ይሄ እድር የምንለው የመደመር አንዱ ውሳቤ ነው። መስቀል በዓልን ሃይማኖታዊና ባህላዊ ትፊቱን ጠብቆ ለትውልድ ለማሸጋገርና በዓሉን የቱሪስት መዳረሻ ለማድረግ በትኩረት እየተሰራ መሆኑ ተነግሯል። በጣም ከፍ ባለ ደረጃ መላ ኢትዮጵያውያንን መስቀል ሲያስቡ መስቀል በጉራጌ ብለው ዓመቱ በሙሉ አቅደው ጊዜያቸውን አስተካክለው ወደዚህ እንዲመጡ ነው የምናስበው ማለት ነው። ከዚህ አንጻር ለቱሪስት መስህብ የሆኑ በርካታ ጉዳዮች አሉ። አንዱ በማዕከላዊ ኢትዮጵያ ክልል ብቸኛ የሆነ የግቤ ፓርክ አለ። የግቤ ፓርክ ደግሞ ለሀገራችንም ቅርቡ ፓርክ ነው። ከማዕከሉ ከአዲስ አበባ ጀምሮ ማለት ነው በ170 ኪሎ ሜትር ርቀት ላይ የሚገኝ ብዙ ብዝሃ እጽዋት ያለበት ብዝሃ እንስሳት ያለበት የመሬቱ አቀማመጥ ራሱ በጣም ለየት ያለ የትልልቅ የፍል ውሃዎች ያሉበት እይታው ራሱ በጣም የሚማርክ አካባቢ ስለሆነ አንዱ እሱ ነው። ትልልቅ ገዳማት አሉ። በጣም ጥንታዊ የሆኑ በጉራጌ ማህበረሰብ ትልልቅ ገዳማት ጭምር እነ ምሁር ገዳም ኢየሱስ የመሳሰሉ በምስራቅ ጉራጌ እንደ አቦ ገዳም የመሳሰሉ ትልልቅ ገዳማት አሉ። መስጊዶች አሉ ጥንታውያን፣ እና አብሬት መስጊድ የመሳሰሉ ማለት ነው፣ በጣም የቆዩ የእስልምና ወደዚህ ከመጣ ጊዜ የተመሰረቱ ማለት ነው እና ትልቅ የሆነ የቡታጅራ መስጊድ ማንሳት እንችላለን። የዘቢዳር ተራራ ደግሞ ከሁሉ በላይ ያ ዘቢዳር ተራራ ለእይታ እንዴት ማራኪ እንደሆነ እንዲሁ አይቶ፣ የጉራጌ መንደር ራሱ የቱሪስት መስህብ ነው። ዛሬ የገጠር ኮሪደር ተብሎ የጉራጌ መንደር ነው ታሳቢ ያደረገው። ስለዚህ ይሄ የጆፎረ ዲዛይን አባቶቻችን አያቶቻችን በዛ አካባቢ ያን አልተማሩም አልሰለጠኑ የምንላቸው ግን የመንደራ መሰረታቸው የጆፎረ አቀያየሳቸው እይታው ራሱ ሲታይ በጣም የሚያማርክ ነው። አሁን እኛ ከተሞችን ወደ ገጠር መውሰድ ነው የምንፈልገው። የጉራጌ ገጠር ባለበት ወደ ከተማ መቀየር የሚያስችል ምቹ ሁኔታ ነው ያለ። መሰረተ ልማት ልዝርጋ ቢባል የመብራት፣ የውሃ፣ የመንገድ አንድ ቤት ሳይፈርስ ነው እንትን የሚደረገው። ቤቶቹ ውበታቸው እንደዛ ነው። ስለዚህ የጉራጌ መንደሩ ራሱ ማራኪ ነው። የ2018 መስቀል በጉራጌን የጉራጌና የምስራቅ ጉራጌ ዞኖች፣ የወልቂጤ ዩኒቨርሲቲ፣ የጉራጌ ልማትና ባህል ማህበር ከቻሃ ወረዳ አስተዳደር ጋር በመተባበር በፈረዚያ ቀበሌ የማዕከላዊ ኢትዮጵያ ክልል ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ የተለያዩ አጎራባች አካባቢ ተወካዮችና የማህበረሰብ ክፍሎች በተገኙበት ነው በድምቀት የተከበረው።